አርሶ አደር ፈይሳ ቡታ በኦሮሚያ ክልል አርሲ ዞን የጦሳ ወረዳ ነዋሪ ናቸው። የሁለተኛው ምዕራፍ የግብርና ገበያ ተኮር መርሐ ግብር መድረክ ላይ ተገኝተው አገኘ ናቸው። አርሶ አደሩ በመጀመሪያው ዙር ተጠቃሚ የሆኑና በኩታ ገጠማ አስተራረስ ምርታቸውን ማሳደግ መቻላቸውን ይገልጻሉ። 85 ፐርሰንቱ አርብቶ አደርና አርሶ አደር ባለንበት ሀገር ላይ ስንዴ ስለምን ነበረ ዛሬ ግን ያ ሁሉ ቀርቶ ውጤታማ እየሆን ባለንበት ሰዓት ላይ ነው። ስለከዚህ አንጻር ነው እኔ ስኬታማንን ልል የቻልኩት። እንደ አርሶ አደር ፈይሳ ሁሉ አርሶ አደር ፀጋይ ተሾመም ከአማራ ክልል ሰሜን ሸዋ ዞን አንጎለላ ጠራ ወረዳ የመጡ ናቸው። በገበያ ተኮር የኩታ ገጠም አስተራረስ መርሐ ግብር ከዘለማዳ አስተራረስ መውጣታቸውን ያነሳል። ወደ ክላስተር ከገባሁኝ በኋላ በዓመት ሁለት ጊዜ ማምረትን ችያለሁ። እንዲሁም ደግሞ በሄክታር ላይ ያው ከ25 እስከ 30 ኩንታል ማምረት ችያለሁ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና አጋር አካላት ላለፉት አምስት ዓመታት በላይ ሲተገበር የቆየው የገበያ ተኮር ኩታ ገጠም በሰባት ክልሎች በአስር የሰብል እንዲሁም አትክልትና ፍራፍሬ አይነቶች ላይ ተግባራዊ ሲደረግ ቆይተዋል። ይህም አራት ነጥብ አምስት ሚሊዮን ገደማ አርሶ አደሮችን ተጠቃሚ ማድረጉን የግብርና ሚኒስትሩ አዲሱ አረጋ ተናግረዋል። የክላስተር እርሻን የማስፋፋት ፕሮግራም ወደ አራት ነጥብ አምስት ሚሊዮን አርሶ አደሮቻችን ጋር ደርሷል። ይህም በአማካይ ምርትና ምርታማነት ላይ በግብርናው ጂዲፒ ላይ ያደረገው አስተዋጽኦ 11 ፐርሰንት ነው። ይህም በመሆኑ የአርሶ አደሮቻችን የአሰራር ባህል ቴክኖሎጂን የመጠቀም እንዲሁም ደግሞ ካመረቱ በኋላ ምርቶቻቸው ላይ እሴት ጨምሮ ከመሸጥና ባጠረ ግብይት ሰንሰለት ውስጥ የመግባት ሁኔታ እየተሻሻለ መጥተዋል። አሁን ላይፋ የተደረገው የሁለተኛው ምዕራፍ የግብርና ኮመርሻላይዜሽን ክላስተር የተሰኘው መርሃ ግብር በቀጣይም 6.5 ሚሊዮን አርሶ አደሮችን ተጠቃሚ እንደሚያደርግ ተገልጿል። በዘጠኝ ክልሎች የሚተገበረው መርሃ ግብርም ከ10 ወደ 18 የግብርና ምርቶች ላይ የሚሰራ ነው። ይህም መርሃ ግብርም የግብርና ትራንስፎርሜሽን ስራውን እውን ለማደግም መሰረት የሚጥል ነው ብለዋል። የግብርና ሚኒስትሩ ከስድስት ነጥብ አምስት ሚሊዮን በላይ አርሶ አደርጋ እንደርሳለን። ለአየር ንብረት ለውጥ የማይበገር ግብርናን ከማስፋፋት ጀምሮ የወጣቶችና የሴቶችን ተጠቃሚነት በሚያረጋግጥ መልኩ የግብርና ትራንስፎርሜሽኑን መሬት ለማስያዝ መሰረት የሚጥል ስራ ይሆናል ተብሎ ይታመናል። በሁለተኛው ምዕራፍ መርሃ ግብር በኩታ ገጠም ሲያመርቱ የነበሩ አርሶ አደሮች የእሴት ሰንሰለት ላይ በመሳተፍ የግብርና ቢዝነስ ድርጅት እንዲያቋቁሙ እንደሚደረግም የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ገልጸዋል። የአርሶ አደሮች ማምረትና አግሪ ቢዝነስ ኩባንያ መመስረት የሚያስችለን እነሱን አሁን እንደ ግል ባለ ሀብት አይታዩ እነዚህ ሼር ሆልደር ሆኖ በኩታ ገጠም የሰሩትን ስራ የሚያገኙትን ጠቀሜታ እንደ ቢዝነስ ኢንተርፕራይዝ ሆኖ እንዲታወቁ ነው። ወደፊት በኩባንያ መልክ ኢትዮጵያን ወክለው ትልልቅ የውጭ ሀገር ኩባንያዎች የምንላቸውን አይነት ኩባንያዎች እንዲሆኑ ያንን መሠረት ለመጣል ነው። አርሶ አደር ፈይሳ ቡታ ከኩታ ግጠም ባለፈም ድርጅት በማቋቋም ወደ እሴት ሰንሰለቱ ለመሳተፍም ዝግጁ መሆናቸውን ይገልጻሉ። ስንዴን ብታቀርበው ዛሬ በራሱ ስም ክላስተሩ በራሱ ስም ፋብሪካ አቋቁሞ ያንን ዱቄት አምርቶ ዱቄቱን አምርቶ ለተጠቃሚው ማድረስ ተረጂ የሆኑ ተፈናቃዮች ራሳቸውን እንዲችሉ 300 ሺዎች በመርሃ ግብሩን እንደሚታቀፉም ተገልጿል። በጠቅላላውም መርሃ ግብሩን ተግባራዊ ለማድረግ 128 ሚሊዮን ዶላር ፈሰስ ይደረግበታልም ተብሏል።